ዋና አቶ ደረጀ ወደ አውሮፓ ሀገር ከመሄዳቸው በፊት ልጆቻቸውን በናታን እንዲጠበቁ አደራ ሰጥተዋል። ናታን ዛሬ ላይ ስህተት የሰራ ይመስላል። ማለትም አቤጌል ባጠመደችው ወጥመድ እንዲወድቅ አድርገዋለች። አቤጌል ተንኮሏ የታወቀ ነው። ዛሬ ላይ ዳጣ የጻፈችበት በማስመሰልም ናታን እየተጠመደበት ያላወቀውን ከዳጣ እንደበት እየተነገረ የመሰለውን እያንዳንዱ ምላሾችም ከልቡ ተመስጦ ነበረ። ፍቅር ፍቅር ሲያጫውተው የነበረው ይህ ነገር በጣም ለአቤጌል ጥሩ አጋጣሚ የፈጠረላት ይመስላል። አቶ ድርጅና ለወይዘሮ ማርታ አጋልጣ ወዲያውኑ ከቤት ልታባረራቸውም ያሰበች ትመስላለች። አቤጌል ወጥመድ ናታን ብቻ ሳይሆን የመጀመሪያዋ ተጠቂ ዳጣ ናት። ዳጣ እንግዲህ ከዛ ቤት ስትኖር ከናታን ጋራ ያለሽን መቀራረብ በልክ አድርግ በማለት ወይዘሮ ማርታ ከዚህ በፊት እንዳስጠነቀቀቻት ሁላችንም የምናስታውሰው ነገር ነው። ዛሬ ለዚህ ማረጋገጫ የሆናት ዘንድ አቤጌል ከባዱን ወጥመድ አጥምዳባቸዋለች። ለዚህ ደግሞ የተመቻቸላት ስልኩ ከውሃ ከየዋሃ እጅ መኖሩ ነበረ። እንደ ምንም አባብላና ፓተርኗን ውሃ ታውቆ ስለነበረ ከፍታ እንደፈለገች እንድትጠቀምበት አስችሏታል ማለት ነው። ታዲያ ናታን የሚጻፉ ቴክስቶችን እያየ በተመስጦ ዳጣ የእውነትሽ ነው? ግን በጤናሽ ነው? እንዴት እንደዚህ ልትቻልሺ? በጣም እወድሻለሁ። በነገራችን ላይ ከቤተሰብ አባላቱ ስሜል፣ ጫወታሽ፣ ፍልቅልቅ ሳቅሽ ወዘተረፈ እያለ እያሽ መሆነ አቤጌል ብዙ ጊዜ የተጠብቅ የነበረው ናታን ከጊዜው ሂደት በኋላ ምናልባትም ወደ እኔ የማመጣበት መንገድ ተመቻችቶልኝ እንደዚህ አይነት ነገሮችን ለርሷ እንዲገልጽላት በመፈለግ የተነሳ ነበረ። ብዙ ጊዜ ስታሳድደው የነበረው እንግዲህ ወደ ካፌ ድረስ በመሄድ የፍቅር ጥያቄ ከአንደበቱ አውጥታ ጠይቀው፣ ነገር ግን ይህ መሆን እንደማይችል አስረግጦ ነግሯታል። ማለትም ከዛ ቤት እስከ ኖሩ ድረስ እህትና ወንድም እንጂ ከዛ ውጭ በቤተሰብ በኩል እንኳን እንደዚህ አይነት ነገር ቢሰማ ምን ያህል ለሱ አደገኛ እንደሚሆንም ጠንቅቆ ያውቃልና አቶ ደረጀም ይህንን ማስጠንቀቂያ አደጋግመው ነግረውታል። ለትምህርቱ ካለው ትኩረት እንዲሁም ጸባዩ ከሰዎች ጋር ባለው ተግባቦት እንዲሁም አስተዋይ መልካም ልብ ያለው ልጅ በመሆኑ እዛ ቤት እንዲኖር የተፈቀደለት ሲሆን፣ አሁን ግን አቤጌል ወደማይሆን ነገር እየከተተችው ትገኛለች። ዳጣ በተደጋጋሚ ወደዛ ክፍል እየተመላለሰች እንድታጫውተው በመፈለግ አቤጌልም እየተከታተለች እርሷ ስትሆን አብረው እንድትቀመጥና እንድታወራ ይፈቅድላታል። እኔ ስሆን ግን ወደ ክፍሉ እንድገባ እንኳን ፈቃደኛ አይደለም፣ እያለች ለእናቷ ምሩሯን አቅርባለች። እናቷ ወንድ ልጅን እንዴት ማቅረብ እንዳለባት በጥበብ የመከረቻት ቢሆንም አቤጌል ግን ክፋቱና ምቀኝነቱ ነው የሚቀድማት። ወንዶች ልብ ውስጥ ተፈላጊነት እንዲኖርች አስተዋይ ነገሮችን በጥበብ ጥልቅ ድረስ መመርመር የምትች ፣ ባህሏንና እምነቷን አጥብቃ የምትወድ ለሰዎች ክብር ያላት አንደበቷ ቁጥብ የሆነ ወዘተረፈ እያለው ወይዘሮ ማርታ ከዚህ በፊት መክረዋታል። አቤጌል ይህንን እንደምታደርገው ቃል ገባች። ቢሆንም ጭራሽ ግን ይህንን ለመተግበር ፍቃደኛ አይደለችም። ዛሬ ላይ ወይዘሮ ማርታ እያውቁባት ይሆን ራሷ ሆን ብላ የተጻጻፈችውን ሚሴጅ ለወይዘሮ ማርታ ለማሳየት ከአላት መጣደፍ የተነሳ ወይዘሮ ማርታ ደግሞ በትዳራቸው ሌላ አደጋ እንዳያስከትልባቸው በመጠንቀቅ ባለቤታቸው ከፊታቸው እንዲርቅና ብቻዋን ያንን ነገር ማጤን እንዳለባቸው ስላሰቡም ቤታቸው ተነስቶ መቀመጫ እስኪቀይር ድረስ መታገስ እንዳለባት ነበረ። ሶፋ ላይ በመወርወር ልጇን በመቆጣትም ልትናገር የፈለገችውን ነገር ልታዳምጣት ፈቃደኛ የሆነችው በእርግጥ ከዚህ በፊት እንግዲህ የምርመራ ሂደቱ እጅግ ወይዘሮ ማርታን አስደንግጧቸው እንደነበረ በወቅቱ ይህንን ማድረግ ለትዳሬ ትልቅ አደጋ አይፈጥርም ብለች ታስብ ያለች እነዚህ ነገሮችን ከማድረግሽ በፊት በአባዬና በማዬ በኩል ምን ያህል ከባድ ነገር ይፈጠር ይሆን ብለሽ ማሰብ ነበረብሽ፣ በማለት ወይዘሮ ማርታ ለአቶ ደረጀ ነገሩ እንዳይደርስ ያደረጉበት እጅግ በጣም ጥበብን እየተካነበት ነበረ። ወይዘሮ ማርታ ጎበዝና በጣም ጠንቃቃ ሴት ናቸው። ትዳራቸውን ያቆዩበት መንገድም እጅግ በጣም የሚያስገርም ነበረ። ዛሬ ላይ ባለቤታቸው ወደ አውሮፓ ሀገር ሲሄድ እርሳቸውን ትቶ መሄዱ ምንም እንኳን ትንሽ ከበድ ቢላቸውም ነገር ግን እዚህ ደግሞ ያፈሩት ቤተሰብ አለና ሴታ ልጆቻቸውን በቁም ነገር ይዘው መጠበቅ እንዳለባቸው እርስ በርሳቸው ተመካክረዋል። አቤጌል ግን ይህንን አጋጣሚ ለተንኮል ተጠቀመችበት። አባዬ ወደ አውሮፓ ሀገር እርሱ ለጉብኝት ይሄዳል፣ እናንተ ደግሞ ዘና ፈታንበል፣ በቃ ወደ ኩሪፍቱ ወይም ሀዋሳ የፈለግከው የባህር ዳርቻ ፍቅራችንን የሚያደምቅ ውብ አበቦችና የሆኑ ሳሮችን እየተመለከትን ጋራና ሸንተረሩን እንዲሁም ወንዙን ብቻ ሁሉም ዓለም ለኛ ይሳቅልን ያለችም ትመስላለች። እንዲህ ነገሮችን እያመቻቸች ለናታን ግን በፍጹም ተቀባይነትን ያሳጣት አቤጌል አሁን ላይ በወጥመዱ ስር እንዲገባ አደርገዋለች። ናታን ምንም እንኳን የአቤጌል ተንኮል መሆኑን ቢደርስበትም ዳጣን እንደሚወዳትና እንደሚያፈቅራት ከእርሷ ጋራ መዝናኛ ቦታ ቢሄድ እንኳን ቅር እንደማይለው ነገር ግን አሁን አቶ ድርጅ የሰጡት አደራ ወደዛ ቦታ ሄድ ባይፈልግም ቤት ውስጥ በሚያደርጓቸው ጨዋታዎች ግን ከሌሎቹ በተለየ ዳጣን እንደሚወዳትም ይገልጻል። ናታን በእሱ ላይ ያቀነባበረችበት አቤጌል እንደሆነች በግልጽ ቢረዳም ዳጣን እንደሚወዳት ግን በቤተሰቡ ዘንድ ይታወቅበታል ማለት ነው። ይሄ ደግሞ እጅግ በጣም አደገኛ ነገር ይፈጥራል። ምናልባትም ከዛ ቤት የሚባረርበት አጋጣሚም ሊፈጠር ይችላል። ማንኛውም ናታን በጣም ነው የተሳሳተው። ምክንያቱም ዳጣ እንደዚህ አይነት ጽሑፍ እንደማትጽፍለት መጠራጠር ነበረበት። ሌላኛው እንግዲህ በማይተዋወቀው ዓለም እናትና ልጅ አሁን እየተረዳዱና ፒስ እየሆኑ መምጣታቸው እጅግ በጣም አስደናቂ ነው። የእናትና የልጅ ጥምረታቸው እጅግ በጣም እየጨመረ መጥቷል። ዛሬ ላይ መልክ እስከ ማመሳሰል ደረጃ ደርሳ ነበረ። ሰላም ማለትም ውሃና ዳጣ ትመሳሰላላቸው እኮ እህቴ ናት አለቻት። ውሃ ያ የምትጠራትም ዳጣ ደረጀ እስከ ማለት ደረጃ ደርሳለች። ስለዚህ ውሃ ውስጧ ሳይነግራት አልቀረም። ሰላምም እንዲሁ ውስጧ ስለ ነገራት እናትና አባትሽ የተወለዱ የታደግሽ የትስነሽ እያለች ከዚህ በፊት የጠየቅቻት ጥያቄ እንደነበርና ባይም ቢሆን ሰላም ስራ ሲበዛባት ለማገዝ የምታደርገው ጥረት፣ አንዳንድም ደግሞ ሆድ ሲፈሳትና ሲከፋት ብዙ ነገሯን የምታማክራት ለሰላም እንደሆነ ሁላችንም የምናውቀው ነገር ነው። ዛሬ ላይ ካላቸው ቅርበት የተነሳ ናታንን ቅረቢ ውስጥ ከማለት ደረጃ ደርሳለች። ናታን ያው ወንድሜ ነው ከእሱ የተለየ ሌላ አመለካከት ሊኖረኝ አይችልም፣ ማንኛውም ግን በጣም ምርጥ ልጅ ነው እያለችም አድናቆትን ችራዋለች። ናታና የዳጣ መቀራረብ ግን በአቤጌል ላይ በክፋት ላይ ክፋት፣ አንዱ ሲከሽፍባት ሌላኛውን እየዘየደቻለች። ለማንኛውም የዛሬው ሲሳካላታል ወይስ ሲከሽፍባታል? ወይዘሮ ማርታስ የአቤጌልን ተንኮል እውነት ብለው ይቀበሉታል ወይስ አቤጌልን በመጣችበት ሊመልሷት ይችላሉ? እንግዲህ ወይዘሮ ማርታ በነገር ሁሉ መጠራጠርና መመራመር ይወዳሉ። ምናልባትም የአቤጌልን ተንኮል ጠንቅቀው ስለሚያውቁ አሁንም ቢሆን የተናገረችውን ነገር አሜን ብለው የሚቀበሏት አይመስለኝም። ዳጣንም አሁን ላይ ከበፊቱ በተሻለ መልኩ በጣም እየቀረቧትና እየወደዷት መጥቷል። በዚህ ክፋትም ተንኮልም እንደሌለባት መረዳት ችለዋል። ዛሬ ላይ ግን ትንሽ አጣብቂ የሚያደርገው ነገር ቢኖር ከናታን ጋር ባላቸው ቅርበት እየተነሳ ከዚህ በፊትም ይኸው ዳጣን እየወደዳት መጥቷል። እኔ ግን ከክፍሉ እንኳን እንድቀመጥ ፍቃደኛ አይደለም፣ ናታንን መጠቀም አልቻልኩም እያለችም ስትንጨረጨር እንደነበር ና ሁ ላይ በተጻፉ ቴክስት ምናልባትም ልታሳምናቸው ትችላለች? ወይስ ደግሞ ናታንና ዳጣን ፊት ለፊት ነገሩን ይጋፈጡታል። ማንኛውም የአቶ ደረጀ ቤተሰብ በሁለት ጎራ ይኸው እየታመሱ ይገኛሉ። በተለይ አልግባባ እያለው የአቤጌል ጸባይ እጅግ በጣም አስቸጋሪ ከመሆኑ የተነሳ ሰዎች ጋር ተግባብቶ ለመኖር እጅግ በጣም አደገኛ ሆና ቀጥላለች። አቶ ደረጀስ እንደዚህ አይነት ነገር ሲሰሙ ምን ሊፈጥሩ ይችላሉ? ናታን በቀበቶ ይገረፋል ወይስ ወደ አባቱ ቤት ይመለሳል። ለማንኛውም መልካሙና አስተዋይው ናታን ይህ ስለገጠበውና በአቤጌል ሴራ ተጠልፎ ስለ ወደቀ እጅግ በጣም የሚያሳዝን ነገር ነው። ዳጣስ ምን ይበቃ ሲሆን ባይሳካላት ቀጣይስ ምን አይነት ተንኮል ልታዘጋጅ ትችላለች? ለዛሬ ዳጣ ክፍል 14 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ ያልኩ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።